አሰላሙ አሌይኩም ራህማቱላሂ ዋበረካቱ። አባይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለው። ሰላማችሁ ይብዛ። ወዶች ኢንሻላህ ዛሬም እንደተለመደው ክፍል አስራ አራት ቅድሚያ ለአቂዳ የሰለፎች አቂዳ እንዴት ለነበር የሚል ጥያቄ እውነት ወይም ሀሰት በሉ የሚለውን አዲስ የሆናችሁ ሰብስክራይ ላይክ ሸራርጉ ነባሮች ላይክ ሸራርጉ ማለት ነው። ኢንሻላህ ለሁሉም ሰው እንዲደርስ እና ነበረታታ ውዶችን ጠንክር በቅንነት ኢንሻላህ ትዕዛዝ እውነት ወይም ሀሰት በሌላል ጥያቄ አንድ ተውቂ ተውቂፊ ተውቂፊ፣ ማለት በቁርአን እና በሀዲስ ግልጽ የሆነና የጸደቀ ማለት አይደለም፣ ይላል። የጸደቀ ማለት ነው ነው። ያኔ ኤክስ የሆነው ሀሰት እንደማለት ነው ይላል። ነው እንጂ አይልም፣ አይልም፣ ይላል። የጸደቀ ማለት ነው፣ ማለት ነው። ጥያቄ ሁለት አቂዳ ምን ምንጭ የአቂዳ ምንጭ በቁርአን በሀዲስ ላይ የተገደበ አይደለም። ሀሰት። የተገደበ ነው አቂዳ ምንጭ በቁርአን በሀዲስ የተገደበ ነው ማለት ነው እንሻላ። ጥያቄ ሶስት አላህ ሱብሃነ ተአላ ስለ አቂዳ በቁርአኑ አብራርቶልናል እውነት ማለት ነው አብራርቶልናል ጥያቄ አራት ከአላህ ሱብሃን ተዓላ ወተዓላ በመቀጠል ነብዩ ሰለላሁ ዓለይሂ ወሰለም ሰለላሁ ዓለይሂ ወሰለም በሀዲሳቸው ስለ አቂዳ አብራርተዋል እውነት ማለት ነው። አብራርተውልናል። ጥያቄ አምስት የሰለፎቹ የደጋግ ቀደምተኞች ሰሃባዎች መንገድ አቂዳን በመያዝ በቁርአን በነቢዩ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ሀዲስ ላይ የቆመና የተገደበ አይደለም ይላል። ሀሰት። የተገደበ ነው መልሱ ማለት ነው። ጥያቄ ስድስት ሰለፎች የሰለፎች ሰለፎች በአላህ ሀቅ ዙሪያ ላይ ቁርአን፣ ሀዲስ ያመላከታቸውን ያመላከታቸውን አይክዱም። ነምበር እውነት ማለት ነው ያገም ነበር። ጥያቄ ሰባት በአቂዳ በእምነት ጉዳይ በሰለፎች መካከል ልዩነት አልተገኘም እውነት ማለት ነው። ጥያቄ ስምንት አላሁ ሱብሃነሁ ተአላ በሱረቱ ጧሀ አንቀጽ 123 ላይ ሰዎች አላህን ኪታብ ይዘው የነቢዩ ሰለላሁ አለይህ ወሰለም ናሱና ይዘው ንግግራቸውን፣ ቃላታቸውን አንድ ካደረጉ አይጠሙም ብሎ ቃል ገብተዋል ይላል። እውነት ማለት ነው። ትእዛዝ ሁለት ደረቅ ደረቅ ያለ መረቅ ነው የሚባለው። ጥያቄ ዘጠኝ እኔ የኔ ኡማ የኔ ኡማ ወዲ ሰባ ሶስት ቡድን ፊርቃ ትከፍል ትከፋፈላለች ትከፋፈላለች። ከነዚያ ውስጥ ከእሳት ነጻ የምትወጣው ፊርቀቱን ናጂያ ነች። ያሉት ማን ናቸው ይላል። ይሄን ያሉት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ጥያቄ አስር ተፈቅ ተፈሩቅ ተፈሩቅ ማለት ምን ማለት ነው? መለያየት ማለት ነው ይላል። መለያየት ማለት ነው ተፈሩቅ ማለት። እንሻአላህ እንደዚህ የሚታያል። በኔ ድምፅ ብዙም አልተብራራላችሁ፣ እንደዚህ በጽሁፉ ይታያል መንበብ ትችላላችሁ ማለት ነው። እንሻላ ያው እኔ እያወለጋገርኩ ስለሆነ ማነበው ብቻ የተቻለን ያህል መሞከር ጥሩ ነው እውቀት ይጠማል። እና ጥያቄ አስር ጥያቄ ዘጠኝ ጥያቄ ስምንት እንደዚህ በደንብ ይታያል ይታያል እንሻላ ትችላላችሁ ማለት ነው ውዶቼ? እና በቅንነት ቪዲዮ ኦዮ ሻላ አንብቡም፣ ይጠቅማችኋል። ጥያቄ ስምንት እንደዚህ በደንብ ይታያል። ትንሽ ጽሁፉ ታለቅያ ነው ስለሆነ ትንሽ እንትን ይበልላችሁ። ጥያቄ ሰባት፣ ጥያቄ ስድስት ጥያቄስ አምስት እዚህ በደንብ ይታያል። አንብቡሽ የኔ ንባብ ያልገባችሁ ማለት ነው እንሻላ፣ የኔም ንባብ ተገባችሁ መጀመሪያ ላይ እንብብ ያለሁ መጨረሻ ደግሞ ለማየት እንድታዩት እንደዚህ በሰፊው አደረግላችኋለሁ ማለት ነው። ጥያቄ አራት ጥያቄ ሶስት ጥያቄ ሁለት ጥያቄ አንድ ይታያል እንደዚህ በደንብ ይሻላ። ብዙ ውዶች እንማር እንማማር